አስደሳች ዜና ልንገራችሁ፣ የኤሌክትሪክ መኪና የሚሰሩ ኮርስ እየወሰድኩ ነው። የውጭ ኮርስ የተሰራ ግን፣ ኤክስተርናል ነው። ወይም ደግሞ ከሞተር ውጭ ትራንስሚሽን ሲባል፣ ትራንስሚሽን ከኢንጂን የተገኘ ኃይል ምን ያርጋል? ወይም አባዝቶ ወይም ደግሞ ቀንሶ ያስተላልፍ። ልክ እሱ ያልገባው ነገር፣ እኔ ያልገባኝ ነገር እንዳለ ገባኝ። ገብታችኋል? ይሄ ነገር ሰላም እናንተ ይሁን እንኳን ወደ ቻለ በሰላም መጣችሁ። ይሄ ቻኔል ኬስክል አካዳሚክ፣ ኬስክል አካዳሚክ በሙያ ዙሪያ ትምህርት ማሰልጠና ይሰጣል ማለት ነው። ያው ዛሬ በአዲስ ምዕራፍ በአዲስ ስታይል በአዲስ ልጆች መጥተናል ማለት ነው። ያው ዛሬ በጣም ደስ ብለኛል። አንድ ሶስት ተማሪዎች መጡ። እኔ እንጂ ራሴ እንደ መምህር እንደ አስተማሪ እስካሁን አላሰብኩም፣ ግን በዩቲዩብ አይቶ እዛ አካባቢ ነው መንደር አካባቢ ነው ያው ግን መጡት ማለት ነው። ስለዚህ እናንተ መማር የምትፈልግ ከሆነ መጣችሁ መማር ትችላላችሁ ማለት ነው። አዲስ አበባ ቃሌት አካባቢ ካላችሁ ማለት ነው። የሚሰጠው ትምህርት በነፃ ነው፣ በነፃ ነው ያው ፍሪ ማለት ከነሱ የሚማረው ነገር አለ፣ ይሄ ደግሞ የማስተምራችሁ ነገር አለ ማለት ነው። እሺ ወደ ዛሬ ትምህርታችን እንግባ። ወደ ዛሬ ትምህርታችን ስንገባ ባለፈው ሶስት ትላልቅ ምዕራፎች አይተናል ማለት ነው። እስካሁን ቢያንስ ከአስር ቪዲዮ ይሆን ጭኝ አለው በሶስት ምዕራፍ ነው። አንደኛው ስለ ምዕራፍ አንድ፣ ስለ ህግ አዋጅ፣ ወይም ደግሞ ምን አይነት መንጃ ፍቃድ አመዳደብ፣ የመንጃ ፍቃድ አይተናል። ምዕራፍ ሁለት ስነ ባህሪ ምንድን ነው። ምዕራፍ ሶስት ደግሞ ስለ አለም አቀፍ የመንገድ ላይ ምልክቶች፣ አለም አቀፍ የመንገድ መብራት፣ አለም አቀፍ የመንገድ ላይ መስመር እነዚህ አይተናል ማለት እዚ ዲቴል ማወቅ ከፈልጋችሁ ሁሉ መማርከላችሁ ሄዳችሁ መጀመሪያ እዩ ማለት ነው። ማለት ወደ ዘር ትምህርታችን ስንገባ ምዕራፍ አራት በጣም ትልቅ የሆነ ምዕራፍ ነው። አስፈላጊ የሆነ ምዕራፍ ነው። ሜን የሚባል ወይም ደግሞ ኮር የሚባል ነው። ምዕራፍ አራት ምን ይላል? የተሽከርካሪ ቴክኒክ ጋር ወይ ደሞ የተሽከርካሪ መሰረታዊ ግንዛቤ ነው። የተሽከርካሪ መሰረታዊ ግንዛቤ በዚህ ምዕራፍ አዎ እያንዳንዱ በዚህ ምዕራፍ ዋናው ተገቢውም ደግሞ ለምንድን ለምንድ ነው ያስፈለገ ይህ ምዕራፍ ለምንድን ነው ያስፈለገ የሚል አንድ ሁለት በላጭ፣ አንደኛው ዋናው ምክንያት መሰረታዊ ቤዚክ የሚባሉ አወቃቀርና ለምን ምን አይነት ጥንቃቄ ለምን ምን ማድረግ እንዳለበት ምን መቼ ይቀየራል የሚል ይህ ነገር ማወቅ ስላለበት አሽከርካሪው፣ ይህ ካላወቀ መቼ አደጋ እንደሚደርሰው አይታወቅም። አደጋ እንዳይደርሰው ዋናው ዓላማ አደጋ እንዳይደርሰው ማወቅ ስላለበት ነው። ስለዚህ ይህ ምዕራፍ ስለ ቴክኒክ ወይም ደግሞ ስለ አዋቃቀር መኪና ወይም ስለ አዋቃቀር ተሽከርካሪ ያወራል ማለት ነው። አዋቃቀር ተሽከርካሪ መደበኛ ወይም ደግሞ ቤዚክ የሚባል እንይዛለን እንማራለን ማለት ነው። በተለይ በተለይ በዚህ ግር አይግባችሁ፣ በደንብ አድርጌ ነው ማስተምራችሁ በቻላችሁ መጠን ማለት ነው። እናንተ እንኳን ችግር የለም ልፋጃለን እንጂ። እሺ፣ ስለዚህ አደጋ እንዳይፈጠር፣ አደጋ በምን ምክንያት ነው የሚፈጠረው? ዋና ምክንያት አንደኛው ቸለልተነት ነው። ቸለልተነት ማለት ይሄ ቸለልተነት ነው። ምን ነው ቸለልተነት? ቸለልተነት ማለት እንኳን የሌላ ሰው አደጋ ሊቀንስ ወይም ደግሞ ለሌላ ሰው ሊጠነቀቅ የራስ ህይወት በራስ እጅ እንዳላት አያቅም። አው ለእግዚአብሔር እጅ ነው ያለች ህይወት ነው የምትለኝ ተውሱ ባክ። በሌላ ቪዲዮ ማለት ላለ እንደፈለክ ማለት ህይወት በእጅ ነው ያለው ያንተ ኃላፊነት አንተ ካልወሰንት ያንተ ኃላፊነት ኃላፊነት በአጓብ ካልተወጣ እንኳን ህይወት ህይወት ሌላ ታውቃለህ ማለት ነው። እዚህ ነው የሚገርመው። ሁለተኛው ደግሞ ለስራ ትኩረት አለመስጠት ይሄ እንደ እንደምንበላችሁ እንደ ዝም ብሎ እንደ መዝነኛ አድርጉ መያዝ ስራው ማለት በደንብ ጥንቃቄ የሚፈልግ በደንብ እውቀት የሚፈልግ በደንብ ክህሎት የሚፈልግ ሙያ ነው፣ ማሽከርከር ማለት ነው። ሁል ጊዜ እላለሁ አንድ ሺፈር ማጥፋትና አንድ ዶክተር ማጥፋት አንድ አይደለም። አንድ ሺፈር አንድ አስተማሪ አስተማሪ እራሱ በጣም አሰማሪ እንኳን በሄደት ለ ግን ቅጽበታው ነው ወይም ደግሞ ጊዜ አይሰጥም። ቢያጠፋ ሙዙ ህይወት ነው የሚያጠፋው። አይታችኋል። ስለዚህ በደንብ ማወቅ አለበት። በኢትዮጵያ ላይ በዚህ ውስጥ ትኩረት አልተሰጥም። ይሄ ትኩረት አትሰጥም፣ ምር አትሰጥም ማስተማር ወይም ደግሞ እንደሚፈለገው ቡቅ የሆነ ሙያ የሚያዝ ትምህርት እስካሁን አልተጀመረ ግን ከማንም በላይ ሙያ ደግሞ ይህ ማስተማርና ብዙ ረዥም ደግሞ ብዙ ጊዜ ወስደህ አሁን እኮ በሰላሳ ቀን ነድተው ነው መኪና የሚዛሉ። አይገርማችሁም? ይሄ በጣም ሮንግ ነው፣ ስህተት ነው። ይህም ዋና መንስኤው ለስራ ትኩረት አለመስጠት ትኩር ሆነ ወይም ደግሞ በሙያ ላይ እንትና ማድረግ ወይም ደግሞ በሌላ ትኩረት መሆን። አሁን በጋቢና ላይ ወይም ደግሞ በፊት በሽፈር አጠገብ ሴት አትቀመጥ ይባላል። ሴት እጁ አይደለም እንደዛ አድርጎ የምትይዘው አትይዞ፣ ግን ጭንቅላት ትይዞ አለች። ወይም ደግሞ በእሷ ይመሰጣል፣ በእሷ አነጋገር፣ በእሷ ውበት፣ በእሷ በተለያየ ምክንያት ይመሰጣልና ያው ማሽከርከር ደግሞ በ አእምሮ አዛዥነትና በአካል እንቅስቃሴ የሚሰራ ነው። አእምሮ ከሱ ጋር ከተመሰጠ ምን ያደርጋል ማለት ነው? ያው እጁ ማን ያዘዋል? አያዘው ማለት ስለሚያዘው ስለሌላ ወደ አደጋ ይደርሳል ማለት ነው፣ ይዳረሳል ማለት ነው። ስለዚህ ትኩረት መስጠት አለብን። ትኩረት ካልሰጠን ለአደጋ እንዳረሳለን። ሶስተኛው ደግሞ ስራህን የቴክኒክ ጉድላት ወይም ደግሞ የመኪና ባህሪ አለማወቅ። የመኪና ባህሪ ምንደው፣ ጉዳት አለማወቅ ምን እንደሚያስፈልጋት አለማወቅ ይህ ለአደጋ ያዳርሰናል ማለት ነው። ስለዚህ ይህ ለመፍታት ነው አንደኛው ምዕራፍ ይህ ለመፍታት ነው ይህ ምዕራፍ ያስፈልገው ማለት ነው። በአጠቃላይ ጥንቃቄ ማለት ምን ማለት ነው ስንል ጥንቃቄ ማለት ለራስ ይሁን ለሌላ አደጋ እንዳይደርስ መከላከል። አሁን ለራሱ ብቻ ሳይሆን ጥንቃቄ አድርጎ ለራሱ አደጋ እንዳይደርስ ሳይሆን ለሌላ ሰው ጭምር አደጋ እንዳይደርሰው ምን ማድረግ መጠንቀቅ ወይም ደግሞ እንዳይደርስ ማድረግ ማለት ነው። ጥንቃቄ ማለት ማድረግ ማለት ነው። ስለዚህ በዚህ ምዕራፍ ማለት ነው አሽከርካሪ የተሽከርካሪ ቴክኒክ አውቆ ምን እንደሚያስፈልግ ወይም ተገቢ ጥንቃቄ አድርጎ እንዲሄድ ወይም ደግሞ ተገቢ ጥንቃቄ አድርጎ እንዲጓዝ ይረዳል ማለት ነው። ተሽከርካሪ ሲባል ምን ማለት ነው ስንል ተሽከርካሪ ማለት አንደኛው በሰው ኃይል የሚገፋለ ይሆነ አረቢያ ነው የሚባል በሰው ኃይል የሚገፋለ፣ ሁለተኛ ደግሞ በእንስሳ ወይም ደግሞ ጋሪ የምንለው ሶስተኛው ደግሞ በሞተር ነው። ስለዚህ እኛ የምናየው ደግሞ ስለ ሞተር ነው። አሁን እንኳን ስለ ኤሌክትሪክ ማውራት ነበረብን። ኤሌክትሪክ ግን፣ በዛ አጋጣሚ አንድ አስደሳች ዜና ልንገራችሁ። የኤሌክትሪክ መኪና የሚሰሩ ኮርስ የወሰድኩ ነው የውጭ ኮርስ። እሱ እናየዋለን ወይም ደግሞ በደንብ ከገባኝ አስተምራችኋለሁ። እርግጠኛ እርግጠኛ ነኝ ሜክ ሹር። ስለዚህ እኛ ምንማረው አሁን በሞተር የሚሰሩት በሞተር የሚሰሩት ነው ምን በሞተር የሚሰሩት ተሽከርካሪ ለመጀመሪያ ጊዜ በጀርመን ነው መሰለኝ፣ በ18 86 ነው የተሰጡት። በዛ አጋጣሚ የሆነ ፌክ አለች ተብሏል። የሆነ ምርመራው ተሰርቋል ብዙ ነገር አለ። በሌላ ቪዲዮ አስፈላጊ ከሆነ በሌላ ቪዲዮ እሰራቸዋለሁ ግን በአስራ ስምንት ሰማንያ ስድስት ነው እውቅና የተሰጠው ይህ ደግሞ በካረንቢያስ ነው የተሰራ ጀርመናዊ ነው መሰለኝ በዛ ነው የተሰራ ስለዚህ በዛ ጊዜ የተሰራ ግን ኤክስተርናል እና ኢንተርናል የሚባለ ኮምፕረስ የሚባል ነው በውስጥና በውጭ ኮምፕረስ የሚደረግበት ሞተር የሚባላለ ማለት ስለዚህ በዛን ጊዜ የተሰራ ግን ኤክስተርናል ነው ወይም ደግሞ ከሞተር ውጭ ነው የሚደረገው እንትኑ ወይም ደግሞ ስቲም በምድ ስዕል ላይ አላቸው እዛ ማለት ነው። ስለዚህ እንደዛ ነበር። አሁን ግን አሁን ያለው ግን በቀብ ዘይ ወጣ ግን ምንድን ነው በውስጥ ነው ኮምፕረሱ፣ በውስጥ ነው ማለት ነው። ወይም ደግሞ እንደ ስቲም በክሰል ድንጋይ ውሃው አፍልቶ በስቲም አይደለም፣ የአሁኑ በውስጡ ነው፣ ወይ ደሞ ኢንተርናል ኢንተርናል ኮምፕረስ ነው። ያኛው የድሮ የነበረ ግን ኤክስተርናል ነበር ማለት ነው። ስለዚህ ተሽከርካሪ ተሽከርካሪ ስንል የተሽከርካሪ ክፍል ስንል ብዙ ናቸው፣ ግን እንደ ድርጅት አምራች ከሁለት ሺ ከሀምስት ሺ እስከ ሰላሳ ሺ ያክል ፓርት አለው። ቡነኗ ሳትቀር ማለት ፓርት አለው። ያው ብዙ ነው፣ እንደ ድርጅት አምራችን ይለያየል ስለሆነ ነው። ስለዚህ ከዛ ያክል ግን እኛ ይሄ ዲቴል ማወቅ የለብንም ግን የሆነ መይን ደግሞ አስፈላጊ የሚባል ነገር እንማራለን ማለት ነው። ስለዚህ ወደዚህ ምዕራፍ ስንገባ ይሄ አጠቃላይ መግቢያ ነው። ወደዚህ ምዕራፍ ስንገባ ግን የተሽከርካሪ አወቃቀር ወይም ደግሞ የተሽከርካሪ ከምን ከምን ይወቀራል፣ ምን ምን ካለው ውስጥ ተሽከርካሪ ይባላል የሚል ነገር አሁን። ሶሪ እቺ እያየሁት ያለሁት ያው በመሀል ላይ የጠፋች ብቻ እያወራሉ እናንተ ይስጠ ስለዚህ ተሽከርካሪ ሲባል ከአምስት ነገሮች ይዋቀራል። አንደኛው ኢንጂን ነው። ሁለተኛው ኤሌክትሪክ ሲስተም ወይም ደግሞ የኤሌክትሪክ ገመድ ምን ይለው ማለት ነው። ወይም ደግሞ ምን ይባል ኤሌክትሪክ ሲስተም? አዎ ኤሌክትሪክ ሲስተም። ሶስተኛው ትራንስሚሽን ነው ወይም ደግሞ ኃይል አስተላላፊ። አራተኛው ቻሲስ ወይም ደግሞ ፍሬም ይባላል መሰለኝ፣ ቻሲስ ፍሬም። አምስተኛው ደግሞ ቦዲ ወይም ደግሞ አካል ማለት ነው። ከዚህ የተዋቀረ ተሽከርካሪ ተሽከርካሪ ይባላል ከነዚህ አንድ ከጎደለው ግን ያው ተሽከርካሪ አይደለም የምንለውን ይቻለን ያው በርቀ ኢንጂን አሁን እየቀረ ነው ኢንጂን ሲባል ግን በኤሌክትሪክ እየተቀየረ ስለሆነ እሱን እናየዋለን በቀጣይ ስለዚህ ኢንጂን ሲባል ምንድ ነው ኢንጂን ሲባል በተለያየ ምክንያት በውስጡ በውስጥ የሚፈጠር ሞቀት ወደ መካኒካል ሀይል የሚቀየርልን ማለት ወይ ደግሞ ወደ እንቅስቃሴ ሞቆት ነበረ ይሄ ሞቆት ወደ መካኒካል ኃይል ቀይሮ ወደ እንቅስቃሴ እንዲቀየር ያደርጋል ማለት ነው። ካር ሲባል በተለያየ መልክ ብንለየው ወይም ደግሞ ከለያ የምንለያቸው የተለያየ እንትን አለባት። ስለዚህ አንደኛው በአጠቃቀም ነዳጅ የቤንዚንና ደግሞ የቤንዚን እና የናፍጣ የሚባል አለ። ስለዚህ የቤንዚን ሲሆን የቤንዚን ሲሆን ቤንዚን እና አየር አብሮ ነው የሚደባለቁ፣ ወይም ደግሞ አብሮ ኮምፕሬስ ይደረጋል፣ መጥሎት ማለት። በናፍጣ ሲሆን ግን አየር ብቻ ወይም ኤር ኦንሊ ኮምፕሬስ ይደረጋል ማለት ነው። ይሄ ዲቴልና ትንሽ እውቀት ይዛችሁ እንድትቆይ ብዬ ነው። ስለዚህ የናፍጣ ከሆነ ብቻው ነው አየር ብቻ ይታመቃል። በታመቀ ደግሞ በትን መልክ ይለኮ ወይም በጉም መልክ ወደ ሲሊንደርና ይነፀጋል ወይም ደግሞ በትን መልክ ይለቀቃልና ከዛ በኋላ እሳት ይፈጠራል። ከዛ የምታይ ለሆኑ ፓወር ኃይል ይፈጠራል ማለት ነው። ያኛው ግን ያኛው ግን የቤንዚን ግን የቤንዚን ግን ሁለቱ አብሮ ነው የሚደም ቤንዚኑና ያ አየሩ አብሮ ይታመቃልና አብሮ ከታመቀ ግን በዛ በታመቀ በስፓር መርክ ወይም ደግሞ በሌተር ወይም ምንድን ነው የሚባል በስፓር ብለክ የምትባላለች እሷ ጠቅ ስታደርገው ምን ይሆናል? እሳት ይፈጠራል ማለት ነው። አብለዛም ስለዚህ ስለዚህ በዚህ መሰረት ሊሆን ይችላል። አራት ምት አለው ባለሁለት ምት ምናምን እንይዛለን። አሁን ግን ወደ ሌላ እንቀጥል፣ ማለትም የመግቢያ ነው ዛሬ ስቶት ያለት እንጂ ዲቴል ኢንጂን ለብቻው አንድ ቪዲ አለ ከዚ ከሚቀጥል ማለት ነው። ኤሌክትሪክ ሲስተም ሲባል ምን ማለት ነው? ኤሌክትሪክ ሲስተም የለም ኤሌክትሪካል ኤሌክትሪክ የሚባል ማለት ነው። ይህ ብዙ ጥቅም አለው። ይህ ከሌለው ያው የለም ወይም ደግሞ ኢንጂን ልብ ካለን ኤሌክትሪክ ደግሞ ጀማወት ወይም ደግሞ ይሄ በሚጓዘበት ማለት ነው። በሰው እንትና ስናየው ማለት ነው አካል ሲባል አካል ነው። ፍሬም ደግሞ ያው አጥንታችን ይሆናል ማለት ነው። ስለዚህ ኤሌክትሪክ ለተለያየ ይጠቅማል፣ ለፍራቻ ይጠቅማል፣ ለሞተር ይጠቅማል፣ ለአይሲ፣ ለስታርተር፣ ለሁሉም ለሁሉም ይጠቅማል ማለት ነው። የማይጠቅምበት ሚንስ የለውም። ኤሌክትሪክ ስለዚህ ኤሌክትሪክ ደግሞ ለብቻው እናየዋለን በኤሌክትሪክ ሲስተም ውስጥ በደምብ ስለ ስታርተር ስለ ፋን አሰራር ሁሉም በዚህ ውስጥ እናየዋለን ማለት ትራንስሚሽን ትራንስሚሽን ሲባል ትራንስሚሽን ከእጅን የተገኘ ሀይል ምን ያደርጋል ወይም አባዝቶ ወይም ደግሞ ቀንሶ ያስተላልፍልናል ወደ ሌላ ወይም ደግሞ ወደ ትራንስሚሽን ሲባል ትራንስሚሽን ሲባል ከእንጂን የመጣ ሀይል ምን ያለው ወይም አባዝቶ አባዝቶ ወይም አባዝቶ በተለያየ አባዝቶ ወይም ደግሞ ቀንሶ ሀይል ያወጠናል፣ ወደ ካምሻስ ወይም ደሞ ወደ ፕሮፒለር ሻፍት ይሰጠዋል። ማለት ፕሮፒለር ሻፍት ወደ ዲፈረንሻል፣ ዲፈረንሻል ደሞ ወዴት ያደርጓል ወደ ሻሚያስ የሚባላል ወደ እሱ፣ ከዛ ወደ ጎማ ሄዳል። ስለዚህ ዋናው ጥቅሙ ሀይል ጉልበት እንዲሰጠን እና ፍጥነት እንዲሰጠን ወይ ፍጥነት እንዲቀንስልን ያደርጋል ይሄ ትራንስሚሽን የሚባል ማለት ነው። በዚህ ውስጥ ዲተና ያለው ብዙ ነገር አለ ማለት ነው። በዚህ ግራጅ ባችን ብዙ ነገር ነው ያለን በዚህ ውስጥ ማለት እንዴት አድርጎ ነው የሚያበዛው፣ እንዴት አድርጎ ነው የሚቀንሰው፣ እንዴት አድርጎ ማርሽን የምንጨምር ማርሽን የምንቀንስ ለማለት ስለዚህ ቻሲስ ደግሞ ያው ያው ቻሲስ ደግሞ ቻሲስ ሲባል ደግሞ እና ባሊስትራ ይሄ ተሸካሚ ማለት ነው ወይም አጥንት ምንለው ማለት ከጎማ በላይ ያለ እነጎማ ራሱ በቻስ ነው ተሸካሚ አካል ስለሆነ ድረስ ማለት ነው። ቦዲ ደግሞ ያው ቦዲ የሚታይ ወይም ቆሎ የሚታይ ቀይ መኪና፣ ነጭ መኪና ሙሉ እሱ የሚታይ ወይም በአይናችን የሚታይ ነገር እሱ ምን ይባላል? ቦዲ ይባላል ማለት ነው። ስለዚህ ይሄ ያክል መግቢያ ከያዛችሁ ይሄ ያክል መግቢያ ከያዛችሁ ይሄ እንትን አለ ይሄ ከያዛችሁ ለዛሬ እንትናል ምን ልበላችሁ፣ አቻ አጠራር ወይም ደግሞ በተለምዶ ወይም ደግሞ ዲቃላ ቃላት እንበላቸው። በተለምዶ የሚጠሩት አቻ ወይም ደግሞ የቴክኒክ አጠራር አሉት ማለት ነው። በአብዛኛው የመደበኛ የቴክኒክ ቃላት እና አቻ ትርጉማቸው አሁን እናየዋለን ያለው ማለት ነው። ስለዚህ በሀገራችን ኢትዮጵያ በአብዛኛው ከጣሊያኛ የተወሰዱ ናቸው፣ በአብዛኛው ማለት ነው። ግን ምን ላደርግ ነው፣ ጣሊያን ይሄ አልተገዛም። እኛ እንዴት ነው መኪናችን በጣሪያ የምንጠራ ተራ ስለዚህ አንድ ቪዲዮ ሰራለሁ። ስለዚህ ማለት ነው አስፈላጊ ነው ማለት ሪሰርች አድርገ ነበር የተወሰነ። ግን ያው ሙሉ ብቁ ምክንያት አሁን አትሰማኝም። ሪሰርች አድርገ በደንብ ሰራለሁ። ለምን እንደዛ ሆነ? ስለዚህ ነው በተለም እንደሚጠሩና መደባቸው አጠራር አሁን እናየዋለን ማለት ነው። ስለዚህ ከእኔ ጋር አውራጁኝ እንሂድ መደበኛ ቀራት በዚህ አሉት መደበኛ ቃላት የሚባለው ወይም ደግሞ ትክክለኛ ስማቸው በዚህ ደግሞ አቻ ወይም ደግሞ የጥላኛ ሊሆን ይችላል። የተለያየ ወይም ደግሞ በተለምዶ የሚወጡ ቃላት ማለት ነው። እነዚህ እናያለን ማለት ነው። አንደኛው ሲሊንደር ሄድ። ሲሊንደር ሄድ ማለት እንዳትሉት ሲሊንደር ማለት የኢንጂን ኢንጂን የቋሚ ወይም ደግሞ የማይንቀሳቀስ ሶስት ፓርት አለው ሲሊንደር ሄድና ማነ ብሎክ እና ስቶኮፖ ይባላል ማለት ነው። እነዚህ ሶስቱም ምን ምን ይሰራሉ፣ ምን ያደርጋሉ እና ያየዋለን በቀጣይ ምንም አይደለም። ስለዚህ ሲሊንደር ሄድ ሲባል በአቻ መደበኛው ቃሉ ሲሊንደር ሄድ ነው። ሲሊንደር ሄድ ማለት የሲሊንደር አናቱ ማለት ነው። ምንድነው? ምን ምን ነው ከሎ በሌላ ወይም ደግሞ በአቻ ወይም በጠለኛው ደሞ ቴስታታ ይባላል። ቴስታታ ማለት ተንደራ። ስለዚህ ሲሊንደር ብሎክ ወይ ደሞ ማነ ብሎክ ማነ ብሎክ ይባላል በሌላ ቋንቋ ወይም ደግሞ በአቻ ማነ ብሎክ ይባላል። በትክክለኛ መደበኛው አጠራሩ ግን ምን ይባላል? ማነው ብሎክ ይባላል ማለት ነው። ይሄ ደግሞ የነዳጅ ታንከር፣ የነዳጅ ታንከር፣ የነዳጅ ታንከር ይታወቃል። የነዳጅ ከሆነ ነዳጅ ይዟል ወይም ቤንዚን ወይም ደግሞ ናፍጣ የሚይዝ ማለት ነው። በአቻ አጠራሩ ደግሞ ሳልባቲዮ ይባላል ማለት ነው። ሳልባቲዮ ልባት ይባላል ማለት ነው። የታችኛው ደግሞ ከሶስቱ ፓርታት ሲሊንደር እና ማነው ብሎ ለሰተኮፖ ብሎና ሰተኮፖ ሰተኮፖ ደግሞ የታለ ሰተኮፖ ደሞ ወይ ደግሞ ኦይል ፓን ይባላል ኦይል ፓን ኦይል ፓን ይባላል መደበኛ ጠራሩ፣ በዛኛው ደግሞ በአቻ ደግሞ ሰተኮፖ ተብሎ ይጣራል ማለት ሰተኮፖ ሜክሹር አይታያችሁም ግን እዛ ዲስክሪፕሽን የሚያስቀምጠው መጽሐፉ እዛ ገብታችሁ ማየት ትችላላችሁ ማለት ነው። ሌላኛው ኮኔክቲንግ ሮድ ወይ ቤላ። ኮኔክቲንግ ሮድ በትክክለኛ የሚጠራ አጠራር ነው። ቤላ ደግሞ እንደ ነው ወይ ደግሞ አቻ ነው። ይሄ ደግሞ ጥቅሙ እንደ ክንድ ነው የሚመስለው። ፒስተን ወደ ላይና ወደ ታች ያደርጋል። ወደ ታች ወደ ላይ እንቅስቃሴ እንዲኖረው ያደርጋል ማለት ነው። ምንድን ነው ኮኔክቲንግ ሮድ? ኮኔክቲንግ ሮድ ይኸው ኮኔክቲንግ አለው ራሱ። ግራ እንዳይገባቸው በዛ መጀመሪያ እኔ ግራ ነው የሚገባ ይሄ ምንድን ነው ይላል ነበር። ግን ጠለቅ ብላችሁ አመቅ ብላችሁ ስታይ ግን ቀላል ነገር ነው። ፒስተን ሪንግ ማለት ደግሞ ወይም ደግሞ ፋሻ ይባላል በሌላ ጠራር ማለት ፒስተን ሪንግ ማለት ይሄ በፒስተን ፒስተን ወደ ላይና ወደ ታች ሲወርድ ፒስተኑ ላይ እንትና ይደረጋል ወይም ደግሞ በላይ ነዳጅ ያምቃል፣ በታች ደግሞ የሞተር ወይም ደግሞ ዘይት አለው የራሱ መለስለሻ መቀዝቀዣ የሚሆነው ማለት እሱ ወደ ላይ ወደ እሳት የሚቀጣጠልበት እንዳይወጣ ነዳጅ ደግሞ ወደ ታች እንዳይወርድ ወይም ደግሞ ወደ ወይም ደግሞ አም ሶሪ የሚቀጣጠል ወይም ደግሞ ነዳጅ ነዳጁ ወደ ወይ እንዳይወርድ ወደ ታች ወይም ደግሞ ወደ ዘይት እንዳይወርድ ወደ ዘይት እንዳይወርድ፣ ምን ያደርጋል ማለት ነው። ይሄ በአናቱ መጥምያል ማለት ነው። ወደ ላይ ሲወጣ ጠርጎ ያወጣል፣ ጠርጎ ያወርዳል ማለት ነው። ይሄ ነው ዋናው ስራው። በዚህ አጋጣሚ እንትና እያደረጋችን እንድትሄድ ብዬ ነው። በዚህ አጋጣሚ ጥቅማቸው እያወቃችን እንድትሄድ ብዬ ነው። እን በሰፊ እናያዋለን በቀጣይ ማለት ነው። ከዛ ካምሻፍት ዋው ካምሻፍት ማለት ወይም ደግሞ በሌላ ቀራሩ አልብሮካም ይባላል። አልብሮካም አልብሮካም ይባላል። ካምሻፍት ማለት በሲሊንደር ሄድ በላያኛው ነው የሚገጠመው። አብዛኛው ምን ያደርጋል መስላችሁ አስገቢ ቫልቭም አስወጭ ቫልቭ የያዘ ሆኖ ስፓር እነ ስፓር ፕላክ ይይዛል፣ እነ ግሎብ ፕላክ ይይዛል። ሰዓታቸው ጠብቆ እንዲከፈቱ እና እንዲዘጉ ያደርጋል ማለት ሰዓታቸው ጠብቆ የተቃጠለ ጭስ እንዲወጣ በሰዓቱ ያልተቃጠለ አየር ወይም አዲስ አየር ወይም ደግሞ አዲስ አየር ነዳጅ ሊሆን ይችላል። ወደ ሲንደር ሲያስገባ ደግሞ በሰዓቱ ከፍቶ ምን ያደርጋል ማለት ነው፣ ይጠብቅ ወይም ደግሞ ታይም ቴፐር እንበለው። አሁን እንደዛ አይነት ነው። በሰዓቱ ይከፍታል፣ በሰዓቱ ይዘጋል ማለት እንደዚ አይነት ማለት ነው። ስለዚህ እነዛ ለአስወጪ አስገቢ ቫልቮች፣ ስፕሪንጎች፣ የተለያዩ ሪንጎች በላይ የገጠማሉ ማለት ይሄ በዲት እና ያለው ግን ለዛሬ ምን በአጋጣሚ ወይም ደሞ በሂደት ያወቃችሁ እንድትሄድ ቢሆን ማለት ነው። ሌላኛው በፍላይ ዊል። ይሄ ፍላይ ዊል ሲባል ፍላይ ዊል ወይ ደሞ ባላኖ ወይ ለባላኖ አው ባላኖ፣ ባላኖ ማለት ፍላይዊል ማለት ምን መሰላችሁ? ይህ በክራንክሻፍት ካምሻፍት ሳይሆን በክራንክሻፍት ይገጠማልና አንደኛው የእንጂናችን ሚዛን ይጠብቃል። አንደኛው ይሄ ይጠብቃል። ሁለተኛው ደግሞ ይሄ የተዛባ የነበረ ወይም ደግሞ ላይታች የነበረ ዙር ወደ ቀተኛ ዙር ያደርጋል። ወደም ወደ ቀተኛ ዙር ወደ ቀተኛ ዙር ወይ ደግሞ ወደ ትክክለኛው ዙር 360 ዲግሪ ያዙረዋል ማለት አራ ሌላኛው ደግሞ ፍሪሲዮን ወይ ደሞ ክላች እዛ ይገጠማል። ፍሪሲዮን ምክንያቱም ከኢንጂን የሚመጣ ኃይል ወደ ትራንስሚሽን ሲገባ ምን ያደርጋል ማለት ነው፣ ብሬክ ያደርጋል። ፍሪሲዮን ስትረቁጡ ከሱ ብሬክ ይደረጋል፣ ወይም ደሞ ፍሪሲዮን እዛ ይገጠማል ማለት ነው። ይሄ ጥቅም አለው ማለት ነው። ከዛ በመቀጠል ለስታርተር ሞተር፣ ስታርተር ሞተር ሲነሳ፣ ኢንጂን ሲነሳ፣ ስታርተር ሞተር ለሱ ነቅታ ወይም ደግሞ በጥርስ አማካኝነት ለሱ አስነስተ ነው ሞተር የሚነሳ ማለት እነዚህ ጥቅም አለፈ። ፍላይዊል ወይም ደግሞ ቫላ ነው ማለት ነው። ዲፕስቲክ ያው ዲፕስቲክ ዘይት ቼክ እናደርግለት ነው። ዘይት አለው የለውም ቼክ ማድረጊያ ነው። በሌላ አጣራ ደግሞ ዲፕስቲክ ይባላል። ዲፕስቲክ ወይ ደግሞ ሊበሎ ሊበሎ ይባላል። ሊበሎ ይባላል ደግሞ ዲፕስቲክ ኖርማል ቀራ ነው፣ በዚያ ሊበሎ ይባላል። ያ ስፓርክ ፕለክ ወይ ደግሞ ካንዲላ ይሄ እሳተ ቃጣጣይ ነው። እናየዋለን በቀጣይ። ስታርተር ሞተር ወይም ሞተሪ ነው። ስታርተር ሞተር እንዳልኳቸው ለፍላይውል ወጥቶ ይሄ ተወንጭፎ፣ ወይም ደግሞ ከባትሪ የተገኘ ኃይል ምን ያደርጋል? በባትሪ የተገኘ ኃይል ምን ያደርጋል ማለት ለፍላይውል ይነኳዋል፣ በጥርስ አማካኝነት እንዲሽከረከር ያደርገዋል፣ ና ሞተር ይነሳል ማለት ወይም ሞተሪ ነው ይባላል። ሞተሪ ነው ሞተር ሳይሆን ስታርተር ሞተር ወይም ደግሞ ሞተሪኖ ሞተሪኖ ይባላል። አዎ ሞተሪኖ። ክላች ፍሪሽን፣ ይሄ ክላች ፍሪሽን ማለት ከኢንጂን የሚመጣ ኃይል ምን ያደርጋል ነው የትራንስሚሽን ኃይል እንዳይሄድ ብሬክ የሚያደርግልን ማለት ነው። ያው ጊር ቦክስ ወይም ደግሞ ደሞ ካምቢዮ። ጊር ቦክስ ማለት ደግሞ በኖርማ አጠራሩ ጊር ቦክስ ነው፣ በዛኛው ደሞ ካምቢዮ ይባላል። ጊርቦክስ ጥርስ ጥርስ የሚገናኝበት ቦታ ማለት ነው። ኃይል መጨመር ከፈለግንን ኃይል መቀነስ ከፈለግንን ጉልበት መጨመር ከፈለግን ወደ ኋላ ከፈለግነን ይሄ ዲቴል በውስጡ የያዘ ምንድነው? ጥርሶች የያዘ የያዘ ምን ይባላል? ጊር ቦክስ ወይም ደግሞ ካምፕ እንለዋለን ማለት ነው። ከዛ ፕሮፔላር ሻፍት ማለት ከካምፕ የተገኘ ኃይል ወይንም ደግሞ የጥርስ የተገኘ ኃይል ወደ ዲፈረንሻል የሚያደርስልን ማለት ነው። ይሄ ሮጂማላ እንደዛ የሚሽከረከር እሱ ማለት ነው። ትራንስሚሽን ወይም ደግሞ ትራንስሚሲዮን ፕሮፕለር ሻፍት ይባላል። ፕሮፕለር ሻፍት ወይም ደግሞ ትራንስሚሽን ፕሮፕለር ሻፍት ይባላል። ያው ትራንስሚሽን ይባላል ማለት ነው። ሊፍት ስፕሪንግ፣ ሊፍት ስፕሪንግ ማለት ተሽከርካሪ ሙቸት እንዲኖረው ወይም ደግሞ እንትና እንዳያደርግ ይሄ እንዳይጎዳ ላይታች እያደረገ የሚይዝልን ወይም ደግሞ ባሌስትራ ማለት በሌላ ባሌስትራ ብለን ይሄ ረዥም ተሽከርካሪዎች የሚጠቀሙበት ማለት ነው። ይሄ ያው አሳያቸዋለሁ። ሌላኛው ኮይል ስፕሪንግ ኮይል ስፕሪንግ ማለት ይሄ ጥቅላል ማለት ነው። ሌላ እንትና ያለው እንደዛ አይነት እንትና ያለው ሆኖ ያው ተሽከርካሪያችን ወይም ነው በታንሽ ወይ ነው አብዛኛው የሚደረገው ተሽከርካሪያችን ምን ያደርጋል ማለት ነው። ምቾት እንዲኖረው ወይም ደግሞ እንዳይጎዳ፣ ለራሳችን እንዳንጎዳ ስፕሪንግ አድርጎ ወይም ባላንስ እያደረገ የሚጠብቅልን ማለት ነው። እንደዛ አይተናል። ይህ እንደ መግቢያ ካየን ይህ እንደ መግቢያ ያካየን ይህ እንደ መግቢያ ያካየን ማለት ነው። ነገ የምንማረው ስለ ኢንጂን ነው በሰፊ ማለት ነው። ስለ ኢንጂን በዲቴልና በሰፊ እናያለን ማለት ነው። አዎ፣ እንዴት ነው አሪፍ ነዋ። እስኪ አንድ ጥያቄ ጠይቃችሁ ለእናንተ ራሱ ማለት ነው። ግን ቆይ እናንተ ችግር ያለው በዚህ ልጨርስ ነው። እንደ ውሃ አስፈላጊ እንደ ወርቅ ተፈላጊ ሆኖ ይላል። ይሄ አንድ መጽሐፍ እያነባብኩ ያገኘሁት ምሳሌ ነው ማለት ነው። እንደ ውሃ አስፈላጊ እንደ ወርቅ ደግሞ ተፈላጊ። ቆይ ምን አይነት ህግ ነው የምንከተል? ከተል ያለ የሚያስፈልገን ውሃ እኮ ውሃ ነው እኛ የምንፈልገው ግን ወርቅ። ለምንድን ነው እኔ ግራ ይገባኝ? ምን አይነት ህግ ነው የተከተለች አለች? ይህች አለን እኔ አው አት ምንድነው? አነ አንድ እንትን አሉት። የዛሬ ቅኔማ ይገርማል። ጂ ቆይ ልንገርህ ምናምን አለውና ቆይ አንተ የምታውቀው ቅኔ ምኑ ነው የሚቀነነው ወይም ደግሞ ምናምን አለ ወይም ደግሞ ናውቀው? አዎ ምንም አላውቅም። አንድ ከዛ ልጨምራችሁ። አዎ እንደማላውቅ አንተ አትነግረኝ እራሴ አውቃለሁ። አጋጣሚ እኔ በስ አሁን የሰራሁበት ድርጅት ያለ አንድ ተላላካለሁ ወይም ደግሞ ናት ሲባል ይመጣል፣ ሄድ ሲባል ይሄዳል ማለት ነው እዛ ድርጅት የስምንት ዓመት ያካባቢ ቆይተዋል። እኔ አሁን አንድ ዓመት ምናምን ቆይቻለሁ። ከዛ እና ከሌና ሎ መጣ አቤት አለ መጣና፣ ሙያ የለውም። እኔ ቢያንስ ሰፊ ነኝ፣ ዲዛይነር ነኝ ማለት ነው። ለምንድን ነው ሙያት ለምንድን? የስምንት ዓመት ቆይተ ኮ ያው የመልመድ እድል አለ እኮ፣ ወይም ደግሞ እኔ ላገዝን በምሳ ሰዓት በሌላ ላገዝህና እኔ ላስተምር ስለው ምን ያደርግልኛል አለ። አልኩት እሺ ደሞዝ መጨመር ትፈልጋለህ? አልኩት አይ ይበቃኛል፣ ያለኝ ይበቃኛል። ምን ያደርግልኛል አለ። ከዛ ልክ እሱ ያልገባው ነገር እኔ ያልገባኝ ነገር እንዳለ ገባኝ። ገብታችኋል? ይሄ ነገር ለሱ ሳይሆን ያዘንኩት ለራሴ ነው ያዘንኩት። ልክ ይሄ ልጅ ያልገባው ነገር እንዳለ ለራሴ ያልገባኝ ነገር አለ ማለት ነው ብዬ ለራሴ ወቀስኩት። የሚገርማችን ማለት ነው። ስለዚህ እንዳልገባኝ አንተ አደለም የምታወራኝ ምትችል ከሆነ ኮሜንት ላይ በደንብ አድርገ መልስልኝ። የምሬ ነው ማለት ነው የምሬ ነው መልስልኝ እስኪ በደንብ አድርገ። የማያስፈልገን ለምንድን ነው ምንረጠው? የሚያስፈልገን ነው ምንረጠው እንጂ ወይም ደግሞ አስፈላጊ የሆነለኛ ነው እንጂ እኛ የምንፈልገው ለምንድ ምንረጠው ወይም ደግሞ ቆየ አለም ህግ የቀየሩ የተወሰኑ ሰዎች አደለማ እና ታዲያ እኛ እንቀየረዋለና እንቀይረዋለን የምር እንቀይረዋለን። ያለ ህግ ማለት ነው። ስለዚህ ወደ አም ሶሪ አም ሶሪ እሺ። እና የዛሬ ትምህርታችን ይመስላል። ከኔ አብራችን ስለቆያችሁ ከልብ አመሰግናለሁ። ስለዚህ ወደ ነገ ትምህርታችን ስንመጣ ስለ ኢንጂን ትንሸ ቀመስቀመስ ሳርጋ ብንመጣ ጥሩ ነው። ከዛ በመቀጠል ደግሞ ሳብስክራይብ እና ላይክ ሼር እያደረጋችሁ ወደ ሌላ አድርሱ እባካችሁ ማለት ነው። ከዛ በመቀጠል አብራችሁ ስለቆያችሁ አመሰግናለሁ። ሰላም ለሕዝባችን ሰላም ለሚፈልግ፣ ሰላም ይስጠው ታላቁ እግዚአብሔር። ባይ ባይ